ሰላም ጤና ይስጥልን የመልህቅ ዩቲዩብ ቤተሰቦች እንዴት አላችሁ ጸጌ አሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል እንግዲህ ዛሬ በጣም ተወዳጅ የሆነ ደስ የሚለኝን አንድ በጣም ይገርም እናንተን የሚጠቅማል ብዬ የማስበን አንድ ሀሳብ አምጥቻለው እስከ መጨረሻው ደስ ተከታተሉ ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንግዲህ ሰብስክራይብ አድርጉ ስለ ፍቅር ህይወት ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ ቤታችሁን ሰላም እራሳችሁ ላይ መስራት የምትፈልጉ ሰዎች ካላችሁ ይሄ ሚዲያ በጣም ይጠቅማችኋል ሰብስክራይብ አድርጉ ሀሳብ አስተያየት ካላችሁን ኮመንት ላይ ያስቀምጡልን አንዳንድ ሴቶች ባሎቻቸውን የሚበጠበጡት ግዴታ ግዴታቸውን ባለመወጣት ነው። አንዳንድ ወንዶችም ሚስቶቻቸውን የሚበጠብጡት ግዴታቸውን ባለመወጣት ነው። አንዳንድ ሰዎች የሚጠበቅባቸውን ሳያደርጉ በቃ ስለማይመለከታቸው ነገር ይናገራሉ። ግዴታዋን ሳትወጣ መብቷን ትጠይቃለች። ግዴታውን ሳይወጣ መብቱን ይጠይቃል። በእኛ ሀገር በኢትዮጵያ በእኛ በሀገራችን ሕግ አንድ ሰው ግብር ከፍሎ ነው ከዛ በኋላ የሆነ እንትኑ የሚገባውን መብቱ መጠየቅ የሚገባው። ግዴታውን ሳይወጣ መብቱ መጠየቅ አይቻልም። መጀመሪያ ግዴታ አለብህ፣ ከዛ ደግሞ መብት አለህ። ምናልባት ባለትዳር ከሆናችሁ ባለትዳርም ካልሆናችሁ የትም ቦታ ላይ ሆኑ፣ መጀመሪያ እናንተን የሚመለከተውን ነገር አድርጉ። ከአንተ የሚጠበቀውን ነገር ሳታደርግ ከሰው የምትፈልገውን ነገር በታሪክ እንዳታወራ። አንተ ምን አድርገሃል? አንተ ምን አድርገሃል? አንተ የሚጠበቅብህን ካደረገ ከዛ በኋላ ችግር የለም። አንዳንድ ሰዎች በቃ እነሱ የሚጠበቅባቸው ነገር ላይ ዜሮ ናቸው። ለምሳሌ ሚስት ጋር መሆን ሊሆን ይችላል። ሚስትን መንከባከብ፣ ሚስትን መስማት፣ ሚስትን መውደድ፣ ሚስትን ማዳመጥ፣ ከሚስት ጋር መሆን፣ ከሚስት ጋር መነጋገር የለም። ከዛ በተረፈ ግን ከሚስቱ ስለሚፈልጋቸው ነገሮች ግን አንድ ሺህ ነገሮች ቁጭ ብሎ ሊተነትንልህ ይችላል። ወረቀቱን ይዞ ሊጽፍልህ ይችላል። ወረቀት ይዛ ልትጽፍ ትችላለች። በጣም ብዙ ትዳሮች ላይ በጣም ችግር የሆነ መስሪያ ቤትም፣ በመንግስትም፣ በግል ተቋማት፣ በሃይማኖት በብዙ ቦታ ላይ ግዴታችን አንወጣም፣ መብታችን ግን ቶሎ እንጠይቃለን። መብታችን መጠየቅ ምንም ክፋት የለውም፣ ግን የቶ ነው የሚቀድመው ነው። ስለዚህ አንድ ሰው ግዴታውን መጀመሪያ ተወጥቶ ነው መብቱን መጠየቅ ያለበት። ቤት የሚበጠብጠው ትዳር የሚበጠብጠው ብዙ ጊዜ ማድረግ የሚገባውን ነገር ሳያደርግ ከሰው የሚፈልገው ነገር። ለሰው ማድረግ የሚገባውን ነገር አያደርግም፣ ከሰው መጠየቅ የሚገባውን ግን ቀድሞ ይጠይቃል። ባለቤቴ ጊዜ አልሰጠኝም፣ ፍቅር አልሰጠኝም፣ አያዳምጠኝም እንዲያረገኝም አያረገኝም ትላለች። ባለቤቷ እኮ አንድ ሺህ ጥያቄ ጠይቋታል። እኔ ብዙ ባልና ሚስቶች ቢሮ ይመጣሉ እና አንዳንዶቹ አፍረው ለዘላለም ነው የሚሄዱ፣ ተመልሶ አይመጡም። አንቺ ምን አድርገሽለታል ሲባል እሱማ እኔ እንዲያረቁ እንዲያረቁ እንዲያረቁ ትልና መጨረሻ ላይ ትቆማለች። መጀመሪያ ግዴታሽን ተወተሽ ነው፣ ከዛ በኋላ መብት መጠየቅ። አንዳንድ ወንድ ሚጣ ሚስቴ ሰላም ነሳችኝ፣ እንዲሆ ነው መስራት አልቻልኩም፣ መውጣት አልቻልኩም፣ መግባት አልቻልኩም ሚልና ከዛ በተረፈ ምን አደረገች እሷ ለክስ ሲባል፣ እንዲህ ብታረግልኝ፣ እንዲህ ብታረግልኝ፣ ትንሽ ብትታገሰኝ፣ ብትረዳኝ እኔ እናገራለሁ ወዲያው እተዋለሁ። ይሄን ብትረዳኝ ምን አለ መናገርህን በመጠን ብታደርገው የተው የሰው አጥንት ሰብሮ ከዛ በኋላ እ ምን አለ ብትረዳኝ ከማለት ዋይናት ለምን አንተ አታስተካክለው? እኔ እኮ ውስጤ ነኝ ከምትል እኔ ውስጤ እኮ ንጹህ ነው ከምትል መጀመሪያ ለምን አታስተካክለው አንተ የሚመለከትህን። ባንተ በኩል ያለውን ካስተካከል እመነኝ የሚስትህን ተው። በነገራችን ላይ ይሄን ቪዲዮ የምትከታተሉ ሰው አንቺ ራስሽን አስተካክል መጀመሪያ። አንተ ራስህን አስተካክል መጀመሪያ ተው። መቶ ፐርሰንት እርግጠኛ ነኝ ቤቱን ሰላም ታደርገዋለህ መጀመሪያ ግን አንተ ማስተካከል የሚገባን ነገር አስተካከል አንተ ማስተካከል የሚገባን ካስተካከል ከዛ በኋላ ያለው ቀላል አንዳንድ ሰው ይሄ መጽሐፍ ቅዱስ በጣም መውደው የሚለው ቃል አለ እና በአንተዋስ ትንሽ ምሰሶ ትልቁ እንትን ጉድፍ ትልቁ እንትን ተቀብሮ በባለንጀራ በወንድም አይን ውስጥ ያለውን እንትን ታያለ በአንተስ እኮ ትልቁ እንትን ተቀብሮ አለ ባለንጀራ ውስጥ ግን ያለውን ትንሿ እንትን ታያለ ይላል መጽሐፍ ቅዱስ ስለዚህ አንተ ጋር ያለው ነገር ሳታስተካከል እዛ ጋር ያለው ሰው ማየት፣ እንደ ማንኛውም ሰው ሚስት ችግር ሊኖርበት ባለቤቶች ችግር ሊኖርበት ይችላል። ችግር ግን በችግር አይስተካከል። የመፍትሄ አካል መሆን የችግሩ አካል ሳይሆን የመፍትሄ አካል በመሆን ነው ችግር የሚስተካከል። አንተ ከሆን ቤትህን ገነት ማድረግ ከፈለግ የችግሩ አካል ሳይሆን የመፍትሄ አካል ሆን። አንዳንድ ሰዎች በትዳር ውስጥ የችግር አካል ናቸው፣ ወይ ሴቷ ወይ ወንዱ። አንዳንድ ደግሞ እግዚአብሔር የባረካቸው አሁንም እግዚአብሔር ይስጣቸው፣ ሁሉንም እግዚአብሔር ይባርክ። አንዳንዶቹ የችግር አካል አለ የመፍትሄ አካል ናቸው። እሷ ያበላሸችውን እሱ አስተካክሎ ያውቃል። እሱ ያበላሸውን እሷ እስማርተ ሴት ልባም ሴት ማለት ይቺ ናት። በጣም ጨዋ እግዚአብሔርን የምትፈራ ጨዋ ያሳደጋት ሴት ማለት እ በጣም ስማርት እግዚአብሔር የሚወደው እግዚአብሔርን የሚወደው ጨዋ ወንድ ማለት እሷ ያበላሸችውን እሱ ሲያስተካክለው ቀናነት ይጠይቃል። በነገራችን ላይ ቀናነት ይጠይቃል። ምንም ማለት አይደለም። እሷ ያበላሸችውን አንተ ለማስተካከል ቀና የልብ ቀናነት ትዳር ቅንነት ይፈልጋል። ቅድስና ይፈልጋል። ንጽህና ይፈልጋል። ጨዋነት ይፈልጋል። መልካምነት ይፈልጋል። የማይፈልገው ደግሞ ምንድን ነው? እልህ አይፈልግም፣ ንቀት አይፈልግም፣ ፉክክር አይፈልግም፣ ስድብ አይፈልግም። እነሱ የትዳር ጠላቶች ናቸው። የትዳርን ገነት ትዳርን ገነት የሚያደርገው ምንድን ነው? በተቻለ መጠን ራስን ማየት የመፍትሄ አካል መሆን። ችግር የትም ቦታ አለ። ፈረንጆች ችግር የህይወት አንዱ አካል ነው ይላል። ችግር ባይኖር እኮ ዓለም እዚህ ያለችበት ቦታ ያለችው እኮ ችግር ስላለ። አስፓርቱ፣ ካሜራው፣ ምኑ ምኑ ቴክኖሎጂው የመጣው እኮ ችግር ስላለ፣ ሰው የሆነ ችግር ለመፍታት ሲል ነው የሆነ እኔም እዚህ ቁጭ ብዬ ማውራ እኮ ችግር ስላለ። ችግር ባይኖር ስራ የለም ባይዘው። በቃ ዓለም ላይ ችግር ባይኖር ምንም ስራ የለም ስራ የኖረው ችግር ስላለን። ችግር ከሌሉ ምን ስራ ምን ፈተናል? በቃ ቁጭ ነው የምንለው። ስለዚህ በተቻላችሁ መጠን ቤታችሁን ላለመበጥበጥ እኔ ሴትም ከሆንሽ መጀመሪያ ግዴታ ሽን ተወጪ። ግዴታን አለመወጣት ትዳር የሚበጠበጥ ነገር የሚመለከትን አለማድረግ። ባለቤት ከአንተ የምትጠብቀውን ሴት ልጅ ከባለቤቷ ምን ትፈልጋለች? እንክብካቤ ትፈልጋለች። መሳም ትፈልጋለች። መታቀፍ ትፈልጋለች። መደነቅ ትፈልጋለች። ጎበዝ መባል ትፈልጋለች። ግልጽነት ትፈልጋለች። ታማኝነት ትፈልጋለች። ሴክስ ትፈልጋለች። አይዞሽ መባልን ትፈልጋለች። ቆንጆነሽ መባለን ትፈልጋለች። ይሄ ከአንተ የምትፈልገው ነገር ነው። ይሄን ሳትሰጣት ይሄ በትንሹ ይገለጽኩልንም ይሄን ሳትሰጣት ይሄን ሳታደርግላት ስንት ጥያቄ አንተ ላይ ያላት አንተ እሷን እሷን ማየት እንዲህ አላረገችል የምትል ከሆነ ችግር ፈጣሪው አንተ ነው ማለት። ወንድ ልጅ ከሚስቱ እንክብካቤ ይፈልጋል፣ ፍቅር ይፈልጋል፣ እንድትታዘዘው፣ እንድታከብረው፣ እንድታበረታው፣ ከጎኑ እንድትሆን፣ ሀሳቡን እንድታዳምጥ ቤቷን በትክክል እንድትይዝ በሴክስ እንድታስደስተው ይፈልጋል። በትንሹ ይህን ነገር ከሚስቱ ይፈልጋል። ይህን ከአንቺ የሚፈልገውን ነገር ሳታደርጊ ሰላም እንድትሰጠው ይፈልጋል። ይሄን ከሱ ከአንቺ የሚጠብቀውን ሳታደርጊ ባሌ እንዲያደርገኝ እንዲሆኑ እንዲሆኑ ማንም የሚሰማሽ የለም። እዚህም ብትመጪ ተመልሶ ጥያቄ ወደ አንቺ ይመጣል። እዚህም ብትመጣ ጥያቄ ተመልሶ ወደ አንተ እኔ በተቻላችሁ መጠን ሰላም የሆነ ህይወት መኖር ተረጋግታችሁ መኖር የምትፈልጉ በሰባቱም ህይወት ዘርፎች ስኬታማ መሆን የምትፈልጉ ከሆነ በተቻላችሁ መጠን ራሳችሁን ተመልከቱ። ራሳችሁ ሰው ማየት ተውና ራሳችሁ ራሱን የሚያይ ሰው በታሪክ እድሜ ልኩ ሰው አያዩ። ስለዚህ ሚስትን ተዋትና አንተ ራስ ባለቤት ሽንተይና ራስሽን ራሷን የምታይ ሚስት ባለቤቷ ራሱን እንዲያይ ታደርገዋለች። ራሱን የሚያይ ወንድ ሚስቱ ራሱን እንድታይ ያደርጋል። አለበለዚያ ትዳራችሁ ሰላም ሊሆን አይችልም። ስለዚህ ኃላፊነትን መውሰድን ለሚስት መታዘዝን ሚስት የምትፈልገውን ነገር ለሚስት ማድረግን ባል የሚፈልገውን ነገር ለባል ማድረግን ግዴታችሁን በአግባቡ መወጣታችሁ ትዳራችሁን ሰላም፣ ቤታችሁን ሰላም ያደርጋል። ስለዚህ እንደው ያገባችሁም ሰዎች ያላገባችሁም ሰዎች ትዳር ላይ ያላችሁም ደግሞ ፈታችሁም ያላችሁ ለቀጣይ ህይወታችሁ ይጠቅማቸዋል። አንተ ምን ማድረግ አለብኝ እሱ ላይ ፎከስ አት። እኔ ምን ማድረግ አለብኝ፣ አንተ ማድረግ የሚገባ ነገር ላይ ፎከስ ካረክ፣ ሰውየው ምን ማድረግ እንዳለገ ዞር ብላ አታየው በቃ አንተ ምን ማድረግ እሱ ላይ ብቻ ትኩረት አድርግ ያኔ የሚገርም ህይወት ትኖራለህ ስራ ላይ የሚሆን በነገራቸው ይሄ ነገር እኔ ለትዳር አወራዋለሁ የትም ቦታ ተጠቀሙ መስሪያ ቤት ሆናችሁ በቃ እንትን አንድ ያላርግ ተይው እሱን ስለ ሰው ባለንጀራውን የሚያማ የእግዚአብሔርን ህግ ያማል ያ መጽሐፍ እሱን ተይና እሷን ተውና ራስ ላይ ፎከስ ራስ ላይ ስለዚህ ያኔ በጣም ብዙ ነገር ታስተካክላለህ ስለዚህ ይሄን ነገር ትንሽ አስቡበትና በጣም ራሳችሁን በመለከት ግዴታችሁን መወጣት ላይ ፎከስ አድርጉ አንቺን ብትሆን አንተን ብትሆንና ያኔ ቤታችሁን ሰላም ትዳራችሁን ሰላም ታደርጋላችሁ አመሰግናለሁ በጣም ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንግዲህ ሰብስክራይብ አድርጉ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን እንዲሁም ደግሞ ዞትን ማክሰኞ ማክሰኞ ነፃ ስልጠና አለ አዲስ አበባ ያላችሁ አድራሻችን መገናኛ ስለ ሺህ ህንፃ ሶስተኛ ፎቅ ቢሮ ቁጥር 311 ነው ራሳችሁ ላይ መስራት አመለካከታችሁ ላይ መስራት አመጋገባችሁ ላይ መስራት አካሄዳችሁ ላይ መስራት ትዳራችሁ ላይ መስራት ገንዘቦቻችሁ ሁሉ ነገራችሁ ላይ መስራት መትፈልጉ ህይወትን መማር ፈላስፋው መኖር ካልቀረ ህይወትን ተማር ይላል ህይወትን መማር ከፈለጋችሁ ስልጠናዎቹ እንዳያመልጧችሁ። መግቢያ ዋጋ በነፃ ነው። የትዳር ሐኪም የሚል መጽሐፍ የሚገርም መጽሐፍ አለ። ስላላገቡ ሰዎችም ያላገባችሁ ሰዎችም ያገባችሁ ሰዎችም በጣም የሚገርም ቁም ነገር የምታገኙበት መጽሐፍ ነው። መጽሐፉን ለማግኘት 0977 ላይ ደውሎ አመሰግናለሁ።